አሜሪካ አፍሪካውያን ስደተኞች በሚገኙበት ማዕከል ላይ በፈጸመችው ጥቃት በርካቶች መገደላቸውን የመኑ ሁቲ ያሳወቁ። አሜሪካ በየመን ባካሄደችው የአየር ጥቃት ከ800 በላይ ኢላማዎች መምታቷን አሳወቀ። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርእስተ ዜናች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናል አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ አፍሪካ ስደተኞች ተይዘው የሚገኙ በማዕከል ላይ በተፈጸመ የአየር ጥቃት ቢያንስ 68 ሰው መገደላቸውን የታጠቁ ቡድን የቴሌቪዥን ጣቢያ ዘግቧል። አል ማስረህ የተባለው የሁቲ ቴሌቪዥን ጣቢያ እንዳለው ከሆነ ሳዕዳ ግዛት ውስጥ በሚገኝ ማዕከል ላይ በተፈጸመ ጥቃት ከሞቱት በተጨማሪም አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች ቆስለዋል። ጣቢያው በአንድ የወደመ ሕንፃ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖች የሚያሳይ አሰቃቂ ምስል አሳይቷል። ኢትዮጵያን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመር በህገወጥ መንገድ በማቋረጥ ወደ የመን እንደሚገቡ ይታወቃል። ስደተኞቹ በጦርነት የምትታመሰው የመን በኩል በማቋረጥ የተሻረ ኑሮ ፍለጋ ወደ ሳውዲ አረቢያና ባህር ሰላጤ ሀገራት ይጓዛሉ። ዓለም አቀፋዊ የስደተኞች ድርጅት እንደሚለው ከሆነ ስደተኞቹ ብዝበዛ፣ ጥቃትና ጦርነት የሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዛቸው ይጠበቅባቸዋል። በዚህም የባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪም በየመን ውስጥ የሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘግብ ቆይቷል። ምንም እንኳ የበሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርም ባለፈው በአውሮፓ አመት ከ60 በላይ ስደተኞች ወደ የመን የገቡ ሲሆን አብዛኛዎቹ ምንም ድጋፍ አያገኙም። አሁኑ በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ በተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ እዝ ፕሬዚዳንት ትራምፕ በሁቲዎች ላይ በሚፈጽመው ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንታት በኋላ ሰራዊቱ የመን ውስጥ እስከ 800 በላይ ኢላማ መምታቱን ካሳወቀ ከሰዓታት በኋላ ነበር የአሜሪካ ጦር በፈጸመችው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶ የሚቆጠሩ የሁቲ ተዋጊና በርካታ የሁቲ ቡድን መሪዎች እንዲሁም የቡድን ሚሳኤልና የድሮን ፕሮግራም የሚቆጣጠር ከፍተኛ ባለስልጣን ጭምር ተገድለዋል ብለዋል። የሁቲ አስተዳደር ባለስልጣን በበኩላቸው በአሜሪካ የተፈጸመው ጥቃት በርካታ ሰላማዊ ሰዎች መግደላቸውን ያሳወቁ ሲሆን በቡድኑ አባላት ላይ የደረሰ ጉዳት ግን ጥቂት መሆኑን አብራርተዋል። ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራ የጤና ሚኒስቴር የአየር ኃይል ቀይ ባህር ዳርቻ ላይ በሚገኘው ራስ ኢሳ በተባለ የነዳጅ ማምረቻ ላይ በተፈጸመ ተቀጣጣይ ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች ሲገደሉ ሌሎቹ 171 ሰዎች ደግሞ መቁሰላቸውን ሪፖርት ማድረጉ ይታወሳል። የአሜሪካ ማዕከላዊ እዝ በበኩሉ በጥቃቱ የራስ ኢሳ ነዳጅ ማምረቻ ማውደምና ይህም ሁቲዎች ዘመቻውን የማካሄድ አቅማቸውን የሚያዳክሙ ከመሆኑም በተጨማሪም ለሽብር ተግባራቸው ከምርት የሚያገኙትን በሚሎች የሚቆጠሩ ዶላር ገቢ የሚያሳጣ ነው ብሏል። ይህ በዚህ እንዳለ አሜሪካ በየመን ባካሄዳቸው የአየር ጥቃት በትንሹ ከ800 በላይ ኢላማ መምታቷን አስታወቀች። የአሜሪካ ጦር ሰራዊት በየመን የሁቲ ቡድን ኢላማዎች ላይ ከመጋቢት ወር መጀመሪያ ወዲህ ባካሄደው የአየርና የባህር ዘመቻ ከ800 በላይ ጥቃቶችን መፈጸሙን አስታውቋል። ማዕከላዊ እዝ በቅርብ ጊዜ በሁቲ እንቅስቃሴ ላይ ስለተደረጉት ጥቃት እሁድ እለት ባወጣው ሪፖርት ከመጋቢት 6 2017 እንደ ኤሮፓ እንደ ኢትዮጵያ አቆጣጠር በኋላ በተፈጸሙ ጥቃቶች በመቶዎች የሚቆጠር የሁቲ ተዋጊና በርካታ መሪዎች ተገድለዋል ብለዋል። አሜሪካ እንዳለችው ይህ የተጠናከረ ዘመቻ የወሰደችው በኢራን የሚደገፉ ሁቲዎች በቀይ ባህርና በኤደን ባህር ሰላጤ የሚያቋርጥ መርከቦች ላይ የደቀኑትን ስጋት ለማስቆም ነው። የመን አብዛኛው ግዛት የሚቆጣጠረው ሁቲዎች ትናንት እሁድ አሜሪካ በዋና ከተማ ሰንዓ ላይ በፈጸመችው አዲስ ሴቶችና ህጻናት ጨምሮ ቢያንስ ስምንት ሰዎች መገደላቸውን አሳውቋል። ባለፈው መጋቢት ወር በሁቲ ቁጥጥር ስር የሚገኝ አካባቢዎች መጠነ ሰፊ ጥቃት እንዲፈጸም ያዘዙት ፕሬዚዳንት ትራምፕ ሁቲዎች ሙሉ በሙሉ እንደሚደመስሱ ዝተዋል። ይህ እውነት ይሆንላቸዋል የሚለው ዓለምን እያነጋገረ ነው። ጨምረውም ኢራን የሁቲ ቡድንን ከማስታጠቅ እንድትቆጠብ ቢያስጠነቅቁም ኢራን ግን የሚያቀርብባትን ክስ በተደጋጋሚም ስታስተባብል ቆይታለች። የአሜሪካ ጦር እሁርለት ባወጣው መግለጫ በተፈጸ የፈጸሙት ጥቃቶች የሁቲ የጦር መሳሪያ ማከማቻዎችና ማምረቻዎች ከተመቱ ኢላማዎች መካከል መሆናቸውን ቢያመለክትም፣ ነገር ግን ስለቀጠለው ጥቃት ምንም አይነት ዝርዝር አላስቀመጠም። አሜሪካ በሁቲዎች በቀይ ባህር በኩል የሚያቋርጥ መርከቦች ላይ በሚፈጽሙ ጥቃት እስኪያቁሙ ድረስ የምታደርስባቸውን ጫና እንደምትቀጥል አመላክታለች። ባለፈው ዓመት ሁቲ በቀይ ባህርና በኤደን ባህር ሰላጤ በኩል የሚያልፉ በርካታ የንግድ መርከቦች ላይ ሚሳኤል፣ ድሮን፣ ትናንሽ ጀልባዎችን በመጠቀም ጥቃት ፈጽሟል። እዚህም ሁለት መርከቦች አስምጠዋል። ሶስተኛው በቁጥጥር ስር ከመዋላቸው በተጨማሪም አራት የመርከብ ሰራተኞች ይገድለዋል። ሁቲም ለሚፈጸሙት ጥቃት ምክንያት እስራኤል በጋዛ ላይ የምትፈጽመው ጥቃት ፍልስጤማውያን በመደገፍ እንደሆነ እና ኢላማ የሚያደርጋቸው መርከቦች የእስራኤልና፣ የአሜሪካ የዩናይትድ ኪንግደም እንደሚሆኑ ብቻ ቢሉም ይህ ግን ከእውነታ የራቀ ነው ተብሏል። ይህን የሁቲዎች ጥቃት የቀድሞው ፕሬዚዳንት ጆ ባይደን የቡድን ወታደራዊ ኢላማዎችን አየር ጥቃት እንዲፈጸሙ በማድረጋቸው ወይም ምዕራባዊ የጦር መርከቦቻቸውን በቀይ ባህርና በኤደን ባህር አሰላጤ በማሰማራታቸው ሊገት አልቻለም ተብሏል። ባለፈው ጥር ዶናልድ ትራምፕ ወደ ፕሬዝደንት መንበራቸው ከተመለሱ በኋላ የሁቲ ኃይሎችን የውጭ ሽብርተኞች ቡድን በማለት ሰይመዋቸዋል። የቀድሞ ፕሬዝዳንት ጆ ባይደን ግን በየመን ያለው ሰብአዊ ቀውስን ለማቃለል በሚል ይህ የቡድን ፍረጃ አንስተው ነበር። በየመን ከ10 ዓመት በላይ የቆየው የእርስ በርስ ጦርነት የወደመች ሲሆን የሁቲ ታጣቂዎች የሀገሪቱን ሰሜናዊ ምዕራብ ግዛት ዓለም አቀፍ እውቅና ካለው መንግስት ነጥቀው ከተቆጣጠሩ ከተቆጣጠሩ በኋላ በሳውዲ የሚመራው የአሜሪካ የሚደገፍ ጥምረት የየመን መንግስት ወደ መንበሩ ለመመለስ ዘመቻ ከከፈቱት በኋላ ጦርነቱ ተባብሷል። በየመን እየተካሄደ ባለው ውጊያ ከ150 በላይ የሚሆኑ ሰዎች ሞት ምክንያት የሆነና በሀገሪቱ ከባድ ሰብአዊ አደጋ አስከትሏል። በዚህም 48 ሚሊዮን ህዝብ ለመፈናቀል እንዲሁም 195 ሚሊዮን ወይም ግማሽ የሀገሪቱ ህዝብ የሰብአዊ እርዳታ ጠባቂ መሆን ግድ ብሎታል። የፕሬዝ ዳንት ትራምፕ ንግግር ግብጾችን አስቆጣ። ትራምፕ በስዊስ ካናል ላይ አሜሪካ መርከቦች ምንም ሳይከፍሉ መጓዝ እንዳለባቸው መግለጻቸውን ዛሬ በግብፅ በከፍተኛ ሁኔታ መነጋገሪያ መሆኑን ዘናሽናል ዘግቧል። በዚህም ጉዳይ ላይ በርካታ ግብፃውያን ተቃውሞ አስተያየታቸውን እየሰጡ መሆኑን ዘገባው አስረድቷል። ከእነዚህ መካከል የቀድሞው የግብፅ ፕሬዚዳንት ሁሲ ሙባረክ ልጅ የሆነው አላ ሙባረክ ፕሬዚዳንት ትራምፕ እንዲህ አይነት ከንቱ ንግግር ይቆጠቡ፣ ብልህ ይሁኑ ሲል መጻፉን ጠቅሷል። እንዲህ አይነት ትችቶች የፕሬዝዳንት አብዱል ፈታ አልሲሲ ደጋፊ የሆኑ አክቲቪስቶች እያቀረቡ መሆናቸውን አስረድተዋል። ለግብጽ ቤተ መንግስት ቅርበት ያለው ላሚስ አል ሐዲድ የተባለው ጋዜጠኛ በበኩሉ ትራምፕ የስዊዝ ካናል በይፋ የተመረቀው በ1869 ነው። ይህ ዓመት ደግሞ እናንተ የእርስ በእርስ ጦርነታችሁ ያቆማችሁበት ነው ይላል። እርስ ግን አሁንም ባሪያ ያለው አድርገው ይቆጥራሉ ብሏል። ግብጾችን ያስቆጣው ፕሬዚዳንት ትራምፕ በሶሻል ትሩዝ ገጻቸው ላይ የአሜሪካ መርከቦች በስዊዝ ካናል ፓናማ ካናል ምንም አይነት ሳይከፍሉ እንዲተላለፉ ሊፈቀድ ይገባል። ምክንያቱም እነዚህ ካናሎች ካላ አሜሪካ ህልውና አይኖራቸውም በሚል መግለጻቸው በተነሳ ነው። ቡርኪና ፋሶ መኪና አምርታ በ7000 ዶላር ለገበያ ቀረበች። ቡርኪናፋሶ በ70 ዶላር የችርቻሮ ዋጋ ኢንትዋን የተባለች በአፍሪካ የመጀመሪያው የኤሌክትሪክ መኪና ለአፍሪካ ገበያ ያቀረበች የቡርኪናፋሶ መኪና አምራች በሆነው አይቲ ኤዩኤ አማካኝነት የሀገሪቱ ውስጥ ሀብቶችና እውቀቶች በመጠቀም በቡርኪናፋሶ ተመርቶ የሚገጣጠመው ለከተማና ለገጠር አካባቢ ተስማሚ የሆነው በ30 ደቂቃ ቻርጅ በኋላ 330 ኪሎ ሜትር ወይም 25 ማይል ርቀት መጓዝ የሚችል አርቲፊሻል ኢንተለጀንስ ቴክኖሎጂ ምቹና ጥንካሬ በቂ መለዋጫ የዓመቱ ጋራን

ይቲኤዩኤ የኤሌክትሪክ መኪና በተመጣጣይ ዋጋ ለአፍሪካ ገበያ ሊቀርብ መሆኑ ተሰምተዋል። ይህ የሀገሪቱ በምዕራብ አፍሪካ የቴክኖሎጂ ማዕከል ለመሆን ያላትን ቁርጠኝነት ያሳያል። በሀገሪቱ የኢንዱስትሪና ቴክኖሎጂ እርገት ውስጥ ትልቅ ምዕራፊ ከፍታላ የተባለው ኤሌክትሪክ መኪና በኦንላይን ገበያ ከ7000 ዶላር በላይ በችርቻሮ እየተሸጠ ይገኛል። ከነዚህም በተጨማሪም የአፍሪካ ምርት ባለም አቀፋዊ ደረጃ አዲስ ምርት ያሳዩ እንደ ቤተኛውና ሳሄል ያሉ ኩባንያ ሞዴሎች እንደ ጂፒኤስ አሰሳ ብሉቱዝ እና የፀሐይ ኃይል በመውላት ያላቸው የተራቀቁ ቴክኖሎጂ በማየት በዓለም ገበያ ላይም ተወዳዳሪ ይሆናሉ ተብለዋል። እንደ ሞርዶር ኢንተለጀንስ ዘገባ የአፍሪካ ኤሌክትሪክ ተሽከርካሪዎች ገበያ እንደ ኤሮፓ አቆጣጠር በ2021 11.94 ቢሊዮን ዶላር ዋጋ ያለው ሲሆን በ2027 21.39 ቢሊዮን ዶላር ዋጋ ተብሎ ይጠበቃል። ይህም በየአመቱ 10 ነጥብ በመቶ ይጨምራል ተብሎ ይጠበቃል። ስለዚህ አይቲ ኤዩኤ የኤሌክትሪክ መኪና መጀመሪያ በቡርኪናፋሶ ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚያሳድር ይጠበቃል ቃል ሲል ዘግቧል። የአፍሪካ ቴክኖሎጂ ፈጠራ ያለው ምቅ አቅም የሚያሳይ በጅምር ማኒፋክቸር፣ በሽያጭና በጥገና በታዳሻ ላይ ዘርፎች በሺህ የሚቆጠሩ ስራዎች ይፈጥራል። ይህም ሀገሪቱና ሀጉሪቱ ኢኮኖሚ እድገት አስተዋጽኦ ያደርጋል ተብሎ ተዘግቧል።